ግን ይሄው ሀብታም ወንቷል ሙስሊሞች ሀብታም አጥተው ነው አይደለም? እስኪ ኢትዮጵያ ውስጥ ያለ ሀብታም ሁሉ ይሄው። የሀብታም ሰለፊዎች የሀብታም አህሉ ሱናዎች በጣም አናሳዎች ናቸው፣ በጣም በጣም ቀሌ። ነብዩ አለይሂ ሰላቱ ወሰለም አልአክሰሩ ሁነ ሁሙል አቀሉም ብለዋል። ሀብታሞች ከሳቸው የደለበ ካዝናቸው የደለቡ ሰዎች እነሱ ኸይር መሳሪዎቹ ከነሱ ውስጥ በጣም ቀላል ናቸው ብለዋል። በጣም ቀላል ናቸው። ለዚህ ነው ምንም አልሰሩለትም፣ ምንም አላደረጉለትም። ለኪታብ ይሰጣሉ አይሰጡም? የለም። በዚህ የሚሰራ መስጊድ የሚሰራ አይደለም። የሚሰራው ከዓረብ ሀገር አላህ ኢንሻአላህ አንዱ ለቆ ነው እንጂ የሚሰራው በጣም ነገር ቢኖር ወላሂ <سؤال> እንደ ዱንያ እኛን የሚገለን የለም። እኔ ልመክራችሁና ከእናንተ ልፈልግ ከእናንተ የፈለኩት አንድ መልዕክት አለ ምን እንደሆነ ታውቃላችሁ? እባካችሁ ዒልም ላይ እንበርታ። ዒልም ላይ ሶብሪ ኑራል ሁለተኛ አደራችንን ግዴታችንን እንወጣ። ለሚስትህም፣ ለናትህም፣ ለእህትህም፣ ለሁሉም የማስተማር ግዳጅ አለብን። አንድ ነገር ልንገራችሁ፣ በጣም እንትን ሰሪ የሆነ ዝርክርክ ወንድ መሆን የለብንም። ቤተሰብን ሚስቱን የሚፈራ ወንድ ታውቃላችሁ፣ ሚስቱን የሚፈራ ሚስቱን የሚፈራ ወንድ አለ። ትክክለኛ አህሉ ሱና ሆኖ ስገጅ ለማለት የሚሳላችሁ ወንድ አለ። የሚፈራት በጣም የሚፈራት፣ አንድ የሰማኋትን ነገር ልንገራችሁ የሆነ ሰው ሚስቱን በጣም ይፈራታል። ፋጡማን በጣም ይፈራታል። ልክ ልብስ የሚያጥበው እሱ፣ እቃ የሚያነሳሳው እሱ፣ እቃ ልጆችን የሚያጥበው እሱ፣ በቃ እቤት ውስጥ የሚያደርገው እሱ። በጣም ይፈራታል። ስገጅ ተነሽና ሱብህን ስገጂ ላ አይልም። እንዳትቀየምበት በተሄድ ያለው ትለዋለች። መጨረሻ ላይ ጓደኛው አንድ ቀን ይመክረዋል። ሰማ አለው። አንተ ኮለሴት ፊትህን መስጠት የለብህም። ኮስተር